ሰላም ጤና ይስጥልኝ። እንደምን ሰነበታችኋል? ወገኖች ሰላም ናችሁ? እግዚአብሔር የተመሰገነ፣ ሰላም ነኝ። እቺን አጭር ቪዲዮ አይተን እንመለስ፣ ለትምህርት ነው። አይዟችሁ፣ ተረጋጉ። መቼ ነው ግን ብልጥ የምትሆኑት? ማንም አይወዳችሁ አሁን በየዋህነታችሁ እየተጠቀሙ ጉልበታችሁ፣ ገንዘባችሁ፣ ጊዜያችሁን እያባከኑባችሁ ነው ያሉት። እቺ ዓለም የዋህ ለሆነውን መልሳ እየኮረኮመች እየኮረኮመች እየኮረኮመች ዝቅ ነው የምታደርገው። በዚህ ቪዲዮ ላይ ያው እንደምታዩት እህታችን እየመካከረች ነው። ምክሩን እንደምክር የሚመቻቹ መውሰድ ትችላላችሁ። በአንድ ድንጋይ ሁለት ወፍ ነው። እኔ ግን ቀልቤን የሳበው ስለምትለቀልቅበት ሊፕስቲክ ነው ለአነሳ የመጣሁት እንደ ምክንያት ማለት ነው። አንዳንዶቻችን ብዙ ጊዜ የዋዎቹን እንመክርና ራሳችን የዋዎቹን የምንገኝበት ጉዳይ አለና እህቴ እንግዲህ አንቺን ጨምሮ ሌሎቻችሁም አሁን በአሁን ሰዓት እንግዲህ በቃች የውበት ነገር አሳስባችኋለች። በቃ ብት ባየር ላይ ናቸው ተንሳፋችኋል። እግዚአብሔር መጨረሻችሁን ያሳምርላችሁ። ማን ሽጉጥ እንደደቀንባቸው አላቅም። ማለት ሴት ናችሁ ተዋቡ ተኳኳሉ ቅዱስ ጳውሎስ እንዳለው በመጠኑ ይህን ያህል ትዳር ላይ እንደ አንድ ኢንቨስት እየሆናችሁ ነው በአሁኑ ሰዓት ታውቋችኋል ሴቶች ማለት ትዳር ለመያዝ እንዴት ነው ሁለታችሁም ከየላይፋችሁ ሼር አርጋችሁ አብራችሁ ላይፍን ፑሽ ለማድረግ ሳይሆን በቃ ልክ እንደ አንድ ኢንቨስት እንደ አሮጌ መኪና በቃ እዳ ልትሆኑ ነው ማለት ይሄ የምትኳኳሉት ነገር ከመብዛቱ የተነሳ እሱ እኮ ብቻ ሆኖ ባልቀረ መጨረሻችሁን ነው በጣም የሚያሳዝነኝ መጨረሻችሁ። ይህ ቪዲዮ እንመልከት። እዚህ ቪዲዮ ላይ የምናየው በማይክሮስኮፒክ መንገድ አንድ ሊፕስቲክ ውስጥ የሚገኙ በማይክሮስኮፒክ እንግዲህ በአይን አይታዩ ማን ብዙዎቻችሁ የተሸወዳችሁት ይህን ነው። በአይን የማይታዩ ህዋሳት ወይንም ማይክሮስኮፒክ ጀርምስ ሊሆኑ ይችላሉ። እዚህ ላይ የምታዩት የሚርመሰመሱት ሊፕስቲክ ውስጥ ያሉ ጀርሞች ናቸው። እነዚህ ጀርሞች ናቸው እንግዲህ ከንፈራችሁ ላይ የሚለቀለቁት ማለት ነው። አት ዘ ሴም ታይም ቢኮዝ ይህን አውጥታችሁ ስትቀቡ እነሱንም አብራችሁ እየቀባችኋቸው ናቸው ማለት ነው። ስለዚህ አንዳንዴ ልብ ብላችሁ ታዘባችሁ ከሆነ አንዳንድ ሴቶች በጣም ልፕስቲክ ከማብዛታችሁ የተነሳ ከንፈራችሁ እንደ ለምጽ የሚይዝ ነገር አለ። በጣም ይቀላልና እንደም ጭንቅ ብላችሁ ሮጣችሁ ገብታችሁ እንደገና ልፕስቲክ የምትቀቡ አሉ። እና እኔ አሁን ስገምጥ ይህን ራሱ አንድ ሳይንቲፊክ የሆነ ሪሰርች ይፈልጋል። እነዚህ ህዋሳቶች ይመስሉኛል ከንፈራችሁ ላይ ያለውን የላይኛውን የቆዳ ልባስ የሚበሉት። ስለዚህ ባጭሩ ምንድን ነው መጽሐፍ ቅዱስ እንደሚለው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ ይላል ትንቢተ ሆሴዕ ላይ ምዕራፍ አራት አምስት ካልተሳሳትኩና። አረ ወገኖችን እንቃ። ወደዚህ ምድር የሚመጣ ነገር ሁሉ እኮ ለእናንተ አስፈላጊ አይደለም። ኢቭን በማታውቁት ሁኔታ እውቀት ውስጣችሁ ስለጠፋ ብቻ በእንደዚ አይነት መልኩ እየተሸወዳችሁ ጤናችሁንም እኮ እያጣችሁ ነው። ተመልከቱ እንዴት እንደሚርመሰመሱ ይህንን በአይናችሁ ስለማታዩት ነው የተሸወዳችሁ። አያችሁ፣ ይህ ነው እንግዲህ ከንፈራችሁ ላይ ያለው ካኒው ማጅንዳት ይሄንን አርጋችሁት እንግዲህ ሰው ይሳማል። አሰባችሁታል? አዎ። እና ምን ብያችኋለሁ? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ ትንቢተ ሆሴዕ። በተጨማሪም ሌሎች የምታዋቸው በተለያዩ አጋጣሚዎች ጤናችን ለምን ጠፋ? ልብ ብላችሁ ተመልክታችኋል? በሥነ ሥርዓት ኢትዮጵያ ውስጥ ኤክስፓየርድ ያደረጉ መድኃኒቶች በመናፍስት አጋዥነት እንደሚገቡ ታውቃላችሁ? እግዚአብሔር ይመስገን መንፈሶቹ በጸበል ሲያዙ ምንድን ነው የሚሉት? አባቶቻችሁ አያቶቻችሁ በቅድስና ስላሰቃዩን እናንተን የምንበቀልበት ትክክለኛው ቀን ዛሬ ነው እያሉ ነው መንፈሶቹ። ዋዱ ቲንክ አይመስላችሁም? እስኪያስቡት የድሮ አባቶቻችን እንዴት ነበረ ተጋድሎን ሲያደርጉ የነበሩት ከመናፍስት ጋር? ታዲያ ያ መናፍስት አይበላ፣ አይጠጣ፣ አያረጅ፣ አያንቀላፋ ዛሬን ጠብቆ እኔ እናንተን ለመበቀል አቅም ያጣ ይመስላል። እና ወገኖቼ ንቁ! ዩጋይስ የተሸወዳችሁት ስለወጣችሁ ስለገባችሁ ስለተኛችሁ ስለተነሳችሁ ተንቀሳቀስን ብላችሁ ታስባላችሁ። ሁሌ ነው ብላችሁ ሞስት ኦፍ አስ ላይክ ስሊፖከርስንን በእንቅልፍ ውስጥ ነው የምንራመደው። አይምሮአችን ተይዟል። አመለካከታችን ተይዟል። ምን እየተደረገ እንደሆነ አጠገባችን አናቅም። ምን እየተደረገ እንደሆነ አናቅም። የሊፕስቲክ ኦን ፐርፐዝ እየተሰራጨም እንደሆነ አናቅም። ከዚህ ሁሉ ቢቀርብንስ? ተመልከቷ። ትችል ልጅ ታስታውሷታላችሁ አይደል? እንዴት ነው የሆነችው? አይኗ ተደፍኖ በቅንድቧ ምክንያት ቢቀርባችሁስ? ይሄንን ለማድረግ በእርግጥ ትፈተናላችሁ። ይሄን ለማሸነፍ ወደ ራሳችሁ ተመለሱ። በውስጣችሁ ያለውን በቤተሰብም በምንም በምንም የመጣ አለ አጅሬ፣ እሱን ታገሉት። እሱን ስታስወጡ ነው እንደዚህ አይነት ነገር እንዳትማረኩ በንጹህ ህሊናችሁ የምታስቡት እንጂ ዛሬ እኔ መክሬያችሁ እኮ እንደማትመለሱ አውቃለሁ። እንደውም ይብስባችኋል። ግን ሁለት ወይ አንድ ነብስ አጠፋ ዳስዋይ ዋይ ለእሷ ብዬ ነው መጥቼ እዚህ ጋር ጊዜ ውስጅ የምናገረው እንጂ አብዛኞቻችሁ ገና ልጄ ተንሳፋችኋል ሌላ ዓለም ውስጥን ያላችሁት። እንደተለመደው ልቦና ይስጠን። ጨርሻለሁ።